እኔ ከበር እራሱ እንደዚህ አቅፋት ብታስገባ ደስ ይለኝ ነበረ። እሷ በር ውጭ ሁና እንደዚህ አቅፋት አጥሮ የሽቦ ነው መዝጊያው የብረት። አድሮ የሽቦ ነው መዝጊያው የብረት። በዙሬ ልግባ የሀይሚዬ ቤት ዘበናዊ፣ ዘበናዊ። ይፈላዎ ሻይ በጣም ደስ ይላል። እንግዲህ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ ማድረግ አለባችሁ። ከምንም በላይ ላይካችሁ ያስፈልግኛል። ዛሬ ሐሳብ አስተያየታችንን እዚህ ጋራ እንናገራለን ማለት ነው። እናንተ ማሳብ አስተያየታችሁን እዚህ ጋራ ኮሜንት ታደርጋላችሁ። ሃይሚየነ ብሩኬ እንግዲህ ዛሬ በምን ምክንያት ነው ቬሎ የተለበሰው በምን ምክንያት ነው በሚለው ነገር እሱን ነገር ምናምን እናውራለን። እንግዲህ ቤተሰብ ብሩኬ በአሁኑ ሰዓት እኔ ትልቅ ሰው ነኝ እያለ ነው። እኔ በቀደም ታስታውሳላችሁ ባለፈው የሰራሁት ቪዲዮ ላይ ብሩኬ አትቀልድ፣ ትልቅ እንደ በቃ እንደ ትልቅ መሆን አለብህ፣ ሁልጊዜ እንደ ልጅ ራስን እንዳታስብ፣ ጎበዝ መሆን አለብህ፣ ጠንካራ መሆን አለብህ ምናምን ብዬ ሰርቻለሁ። ከፈለጋችሁ ዝቅ ብላችሁ ማየት ትችላላችሁ። ጎበዝ መሆን አለብህ ወንድ፣ በቃ ወንድ፣ እኔ ወንድ ነኝ፣ እኔ በቃ ትልቅ ነኝ፣ እኔ ብዙ ነገር ማሰብ እችላለሁ ብለህ ማለት አለብህ፣ መራቅ፣ የሆነ ነገሮችን መሻሽ የለብህም ብዬ ሰርች ነበረ እኔ በቃ አሁን ብሩኬ ምንድን ነው አሁን እራሱ ትልቅ ሰው አድርጓል። እኔ ነኝ በቃ ጀግና ነኝ እያለ ነው። በአሁን ሳም ማለት ነው። ብሩኬ አንበሳ አሁንም ጀግና ነው። ሀይሚዬን እያስደሰትካት ነው ያለው። እኔ እኔ አሁን የመሰለኝ እነሱ አሁን አዲሱ ቤት ሲገቡ ቤተሰብዬ ያው ቤሎ ግዴታ መልበስ አለባት። ሀይሚም እንደው እኔ ከበር እራሱ እንደዚህ አቅፋት ብታስገባ ደስ ይለኝ ነበረ። እሷ በር ውጭ ሁና እንደዚህ አቅፋሀት ብታስገባት ምን ያህል አያምሰው ሰው ሃፒ መሆነውን። ግን ያው አላሰባችሁበትም ይሆናል እና ብሩኬ ዛሬ አነጋገር የአንተ ፍላጎትህን ለሀይሚ ያለህን ፍላጎት የወደፊትህን ነገር ሁሉ ዛሬ በደንብ አርገለኛም አስረድተናል ማለት ነው። አሁ ጎበዝነ። ወደፊት አንተ ከይሚ ጋር መኖር እንደምትፈልግ እግዚአብሔር ካለ እግዚአብሔር ሲፈቅድ ብለሃል እንግዲህ እግዚአብሔር እሱ ቀን ደግሞ ቅርብ ያደርግላችሁ ነው ምለው፣ ሁሉን ነገር እግዚአብሔር ያሟላችሁ። ቤታችሁ ሙሉ ነው፣ በጣም ነው የሚያምረው። አዲስ ነገር ገብቷል፣ ሶፋ ገብቷል። በጣም ነው የሚያምረው። ነጭ የሚያምር ሶፋ ገብቷል። ቤታችሁ ፏ ደመቅ፣ ሸብረቅ ብሏል። ሀይሚዬም በጣም ደስተኛ ነች። እንግዲህ ሀይሚ ፊቷን ካያችሁ በጣም ደስ ብሏታል። ስትሽኮረመም ሁሉ ነበረ፣ ማውራት ሁሉ እስከሚያቅታት ድረስ እንዲህ እያለች ያለች እያለች ነበር ስታዩ የነበረው ብሩኬ ነበር ዛሬ በጣም ፓወር ኑሮት ሲያወራ የነበረው ይህ እንደዚህ እንደዚህ እያለ በቃ እና አሁንም ቢሆን እናንተ ወደፊት ነው የሚሄድ ያለባችሁ ብሩኬ ጀግና ነው እግዚአብሔር እኔ በአሁኑ ሰዓት የሆነ የምታረጋቸው ነገር በሙላ ለእኔ በጣም በጣም እያስደሰቱኝ ያለው ትክክል ነው እየሰራ ያለው ማርያምን ነው ምለ ቤታችሁ በጣም ነው የሚያምረው ሀይሚዬ ነች እንግዲህ፣ አሁን መቆጣጠር ያለባት ቤቷን በደንብ አርጋ ደመቅ ሸብረቅ አርጋ መያዝ ያለባት እንግዲህ፣ ሴት ነች። ሀይሚዬ እንግዲህ አንቺ ነሽ ይሄን ነገር ምንም ችግር የለውም። ቶሎ ቶሎ ፈጠን ፈጠን አርገሽ እጅሽ ላይ ማስገባና ያለብሽ፣ ሙዝዝዝ እንዳቲ ሙዝዝዝ ማለት የለም በቃ። የሆነ ነገር ጠበቅ አርገሽ ቡራን ያዘ ማድረግ ነው እሺ እናቴ። ስለዚህ ሞኝ እንዳትሆኝ። በአሁኑ ሰዓት እናትዬ፣ ሴቱ አይናውጣ ሁኗል። ሴቱ አንዳንድ ሴቶች አይናውጣ ሁኗል። አታይም እንዴ? የወንድምሽ ወንድምሽ እንኳን ይኸው ሌላ ሴት እንደዚህ የወለደ ወልዶ እንኳን ይኸው አላስቀምጥ ብላ ይኸው ከእሱ ጋር ያለችው። ስለዚህ አንቺ መጠንቀቅ ያለብሽ ሌላ ሴት መታ ሀፈፍ እንዳታረግ። አንቺ በደንብ አድርገሽ ቆፍጠን ብለሽ በደንብ አድርገሽ መያዝ አለብሽ መማር አለብሽ ከወንድምሽ አይሻ ምን እየተሰራ እንደሆነ ስለዚህ አንቺ ጎበዝ መሆን አለብሽ ማርያምን ጠንካራ ሴት ጎበዝ ምንም በቃ ለሱ በቃ ቀኝ እጅ ሁነሽ ጠበቅ አድርገሽ መያዝ ነው ያለብሽ በአሁኑ ሰዓት እኔ እነግርሻለሁ አይን አውጣ ሁሉ በዝቷል ሴቱ እንደዚህ ከውስጥ ከዚህ ውስጥ አድርጎ ነው የሚያወጡት ስለዚህ መጠንቀቅ አለብሽ ሀይሚዬ በጣም ነው የምታምሩት በጣም ኩል ነበራችሁ እና ዛሬ በኩኪስ መጋባታችሁ ግን በጣም አዝኛለሁ። በኩኪስ መጋባታችሁ በኮካ አታለህ አታለህ፣ በኮካ እህታችንን እህታችንን መውሰድህ በጣም አዝነናል፣ ግን ትክሳለ ብለን እናስባለን። ብሩኬ እኔ እንጃ፣ በቃ አላቅም፣ ብቻ ትክስ አሳለ። በደንብ መካስ አለብህ። አይሚዬ መካስ አለባት። በኩኪስ ምትገባ ልጅ አለችም? ነግር ያለው ብሩኬ እና ቡራዬ አሁንም እግዚአብሔር አምላክ ልቦና ይስጥ። ደስ ይላል እንደዚህ ልቦና ሰጥተው ጎበዙን። እንደዚህ ንግግር ሁሉ በጣም ለወጥ ያለ ንግግር ነበር ስትናገር የነበረው ምናምን፣ ደስ ይላል። እኔ በጣም የእናንተ ነገር ለእኔ በጣም ደስታ ነው። ጠላት አይኑ እያየ ጆሮ እየሰማ እናንተ ታድጋላችሁ ለመልማላችሁ እግዚአብሔር አልምልማችሁ ነው። ከነገረኛ ከምቀኛ ከሸረኛ ሰው እግዚአብሔር ጥብቅ ያርጋችሁ ነው ምለው። እኔ ምንም የምናገሩት ነገር ለም። ዛሬ በጣም ነው የምታምሩት። በጣም ስማርት ናችሁ። ያው በቃ እኔ ደስ ብሎኛል። እኔ ቃላት የለኝም ለእናንተ ለመናገር ምንም ቃላት የለኝም። ለምን ታምራላችሁ? በቃ ታምራላችሁ። ሀይሚዬ ዱንቡሽ ቡሽ ብላለች፣ ይተውሉ ብላለች። ደስ ይላል። ቡራዬም እንግዲህ ትንሽ ስፖርት መስራት አለብህ። ቀልጠፍ ብለህ ስፖርት ስራ፣ ስፖርት ስራ በደንብ አድርገህ፣ ወይም ዋና ግባ። ዋና ገብተህ ሸንቀጥ ማለት አለብህ። የወፈርክን ያለው ጸጉርህ እንደ መባክ ትንሽ እንኳን ተቀነስ። ጸጉርህን ትንሽ ተቀነስ። ቡራዬ ጸጉርህን ተቀነስ። ጸጉር በስቶ አልረዘመ። ወይኔ ሀይሚ ማርያምን በተኛበት ቁርጥ አድርጊለት፣ ቀንሽለት። ትንሽ ከአርሰማ ካለ ጸጉርህን ቀንስ። በዝቷል በቃ። ረዝሟን ማርያምን። ብሩኬ የድሮ ነው የሚያምረው። ለማንኛውም ላይክ አድርጉ።